አዴ ዴቭ፣ ለምን ቆይ፣ ለምንድን ነው እንደዚያ ያደረግሽው? እኔ ላይ ስትጫወቱ ቢነበር ማለት ነው። ዴቭ ተረጋጋ፣ ፍቅር ያልሆነ ነገር ስትናገረች ስርዓቷን ለማስያዝ ነው እንደዚ ያልል። እሺ፣ ከባርኮት ጋር ምን ምን ጀምራችሁ? ባርኮት ምን ብሎች ነው አይደል? ባርኮት የፍቅር ጥያቄ ጠይቆኛል። በቃ ከዚህ በኋላ የእሱ ፍቅረኛ ነኝ። አደይ እና ለምለም እያወሩ ነው። በመሀልም ፍቅር ትመጣና እኔ የምልሽ ለምለም ሊዱን እንደዛ ውሻ አድርገሽ የአባራሻት ለምንድን ነው? በማለት ትጠይቃታለች። አንቺ ውሻም በማለት ትሰጥባታለች። እኔ ባንቺ አፍ የምጠራ አይደለውም በማለት ባለጌ ብላ ትታት ሄዳለች። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ሰላም ደናናችይ የነጆም ኩኪንግ ቤተሰቦች፣ ዛሬ ይዤላችሁ የመጣሁት ሰራተኛዋ አደይ ክፍል ሰላሳ ዘጠኝን ነው። ነጆም ኩኪንግን ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረው ይቆዩ። ለምለም ድንገት እና አደይ ወደሚያወሩበት ክፍል በመሄድ ነበረ ፍቅርን የሰደበቻት አደይም ለለምለም ሁሉንም ነገር ትነግራታለች። እስካሁን ፍቅር ላረገችሽ፣ ለበደለችሽ ሁሉ ይቅርታ ስላልተረዳሁሽ በማለትም ብሬን ሰጥቶኛል። እንደገና ደግሞ የፍቅር ጥያቄን አቅርቦልኛል በማለት ትነግራታለች እና ምን ወሰንሽ እያለችም ትጠይቃታለች። ለምለም ድንገት ፍቅር በመግባት አንቺ ውሻ ምን ታደርጋለሽ? ሊዲያንስ ለምንድን ነው ያባረርሻት? በማለት ለምለምን ትናገራታለች። አንቺ ውሻ አይመለከትሽም በማለትም ባለጌ ብላ ገፍትራት ትሄዳለች። አደይ አሁን የምበላው ስለምፈልግ አቅርቢልኝ ትላታለች። አደይንም ከዚህ በኋላ ምንም ነገር እንዳትኝ እየተሰራ ነገር አለ አቅርበሽ መብላት ትችያለሽ። እና ደግሞ እኔም ብሎ የመጣ ሰው ማንንም እንዳትናገሪ በማለት ገፍትራ ትሄዳለች። ፍቅርም ወደ ሊዲያ በመሄድ ማን እንደመጣ ታውቂያለሽ ሊዱ? ትላታለች። ብቻ ኤላ፣ እኔን ይቅርታ ሊጠይቀኝ መጥቶ እንዳይሆን ትላታለች። ባክሽ አይደለም፣ ለምለም መታልሻለች። ስለዚህ የፈለግሽውን ማድረግ ትችያለሽ። ሁሉም በእጅሽ ነው ትላታለች። አቶ ንጉሴ እና ዳይመንድም ብቻቸውን እየተመካከሩ ነው። እኛ ይህን ሰፈር ለቀን መሰወር አለብን ይለዋል። ምክንያቱም አንተ ከዚህ በፊት አደይ ላይ የመድፈር ሙከራ አድርገሃል፣ እኔ ደግሞ ያን ሁሉ ገንዘብ ከፍቅር ተቀብያለሁ። ስለዚህ መሄድ አለብን፣ ከሰፈር መጥፋት አለብን ይለዋል። አቶ ንጉስም እንዴት ነው አደይን ሳላይ የምውለው እንዴት ነው የሚሄደው? በማለት ያመነታል አቶ ዳይመንድ እንዴ ሸቤ ከገባ እስከ መጨረሻው እኩ አደይን አታያትም። ስለዚህ መጥፋት አለብን በማለት እያወሩ ነበር። ድንገት ባርኮቴን ያውታል። ሲያውት ስለደነገጡ ትተው ይሮጣሉ። ሊዲያም ወደ ለምለም በመሄድ አንቺ ውሻ ምን ታረጊ ቤት መጣሽ? በማለት ነገር ትጀምራለች። ለምለምም በቁጣ ብድግ ብላ እኔን ምንም መናገር አትችም በማለት በጥፊ ትላታለች። ፍቅርም ለምለምን ለመማታት ስታግዝ አደይም ትነሳና በማይመለከትሽ አትግቢ በማለት አንገቷን ታንቃታለች። የዚህን ጊዜ ዴቭ ምንድን ነው ብሎ ይመጣል። ያው ሁለቱ ነው ሊገሉኝ፣ ሊደበድቡኝ ነው ትላለች ፍቅር። አስመሳዩ ዴቭ በጣም ይቅርታ ስለረበሽን በማለት ለምለምም ወደ ቤቷ ትሄዳለች። አደይም አንዴ ቆይ ልሸኝሽ በማለት ተከትላታለች። ደቭም ቆይ ምን እያደረጋችሁ ነው? ግን ምን እየተካሄደ ነው? ይላል። እነ ዳይመንድም ቤታቸውን ለቀው ሽሽት ላይ ናቸው። ወይኔ ዳይመንድ በማላውቀው ነገር እዚህ አይነት ጦስ ውስጥ ገብቼ ልሰቃይ ይላል። ንጉስም አንዴ አደይም ምነው ባየዋት፣ ይላል አደይም፣ ለምለም ሊሸኛት ስለወጣች ይቅርታ እኔን ብለሽ መተሽ፣ በቃ እንደዚህ መከራሽን ታይ ትላታለች። ራስሽን ጠብቂ፣ ችግር የለውም ከእነዚህ ልጆች የምንገላገልበት ቅርብ ነው ትላታለች። ለምለም አመሰግናለሁ፣ አንቺ ባትመጪ ምን እንደማደርግ አላውቅም ትላታለች። አደይ ከዚህ በኋላ እኮ እኔ እህትሽ ነኝ፣ ትላታለች ለምለም ካንቺ ከኤላ ከባርኮቴ ውጭ ማንን የሚያስብልኝ አለ? ትላታለች አመሰግናለሁ፣ የተባባሉ ድንገት ባርኮቴ ይመጣል። ለሚ፣ ደህና ነሽ? አሁን እኮ ኤላ ጋር ነበርኩኝ የለሽም ይላታል። አው አሁን ግን ልሄድ ነው ትለዋለች። ዴቭን በጣም ስለተናደደ ባርኮቴን በመጠበቅ ላይ እያለ ባርኮቴ ይመጣል። ምን ሆነህ ነው ይለዋል። ኤውል ባርኮት ምንም ሳቶሽ ትመልሳለህ፣ አደይን ታፈቅራታለህ በማለት ይጠይቀዋል። ማን የነገረ ይለዋል። አዎ አፈቅራት አለው። አንተ የራስህን ስሜት ብቻ ነው የምትረዳው። አደይ ዝቤት ከመምጣቷ በፊት ነው የመወዳት ብሎም ይመልስለታል። ባርኮቴና ዴቭም ተናንቀዋል። ዴቭም እዚህ ቤት አንተን ነበር የምወደው። ሚስጥሬን ሁሉ ዘርግፌ የነገርኩህ ስለምወድህ ነበር። ለካ ከአደይ ጋር ሆናችሁ እየተጫወታችሁብኝ ነበር። አመሰግናለሁ በማለት ትቶት ይሄዳል። ፍቅርም ማርኮቴ አደይ መውደዱ በጣም አናዷታል አናዷታል። እንዴት አደይ ታፈቅራለህ? እንዴት ሰራተኛ ታፈቅራለህ? ትለዋለች። ይኸውልሽ፣ ፍቅር ይሄ ነገር እማዬ ጋር አይደለም መድረስ እንደተጠራጠረች እንኳን ሲባው ካንች ራስ አልወርድም በማለት ያስጠነቅቃታል። ዴቭም ያው ልብሱን እያዘጋጀ ነው። ሊዲያም ወዴት ነው የምንሄደው? በማለት ትጠይቀዋለች። ከዚህ በኋላ እዚህ ቤት ምንም መቆየት አልችልም፣ ስለዚህ አክስታችን ቤት እንሄዳለን ይላታል። ሊዲያም እኔ ወደ አክስቴ ቤት መመለስ አልፈልግም፣ ማሚ ጋር ደውል እና ወደ ሀገሬ ነው መመለሰው ትለዋለች። ዴቭም እሺ የራስሽ ጉዳይ በማለት ትቷት ይወጣል። ባርኮቴም ሻንጣውን አዘጋጅቶ ሲወጣ ይገናኛሉ። ፍቅርም እኔን ትተኸኝ ወዴት ልትሄድ ነው ትላለች። ወንድሟን አዴይ በመደንገጥ ባርኮቴ ወዴት እየሄዳችሁ ነው ትላችኋለች። ውድና የተከበራችሁ የነጂ ሆም ኩኪንግ ቤተሰቦች በቀጣይ ክፍል እስከምንገናኝ ላይክ ሰብስክራይብ በማድረግ